በአማኝ ህይወት ወይም ደግሞ ዳግም በተወለዱ ሰዎች ህይወት ላይ ያለው ሚና የሚል ይሆናል። ዘፍጥረት ምዕራፍ አንድ አንድና ሁለት ያለውን ሀሳብ አብረን እናነበዋለን። በመጀመሪያ እግዚአብሔር ሰማይና በፍጥረት ሂደት ውስጥ ይሄ የምናየው ኮስሞስ የምንለው የዓለም ስርዓት ከዋክብት፣ ፕላኔት ፕላኔት እርዝን ጨምሮ የምናያቸው ነገሮች በሙሉ በመፍጠር ሂደት ውስጥ ከእግዚአብሔር አብ እኩል በሆነ ሁኔታ እግዚአብሔር መንፈስ ቅዱስ ተሳትፎ ያደረገበት ፈጣሪነት፣ አስጀማሪነት የምናያቸው ነገሮች በሙሉ ውበት መስጠቱን ገና ከዘፍጥረት ምዕራፍ አንድ ላይ ነው የምናየው። ስለዚህ የስላሴ አቋም መለኮት አንድ አምላክ በሦስት አካል የተገለጠባቸው መጽሐፍት ወይም ደሞ ያሉ እውነታዎች ላይ ቤስ ስናደርግ መንፈስ ቅዱስ ላይ አንፎርሽም። ስለ መንፈስ ቅዱስ ትምህርቶች በስነ መለኮት ኒውማቶሎጂ ይባላል። ኒውማቶሎጂ ራሱን የቻለ በጣም ዲፕ ነው፣ አስቸጋሪም ርዕስ ነው። እዛ መስፈርት ላይ ቤተ ክርስቲያን ሚስ ካደረገች ብዙ ነገር ነው የሚዛባው። ስለዚህ ቅድም ደሩ እንዳነበበልን ምዕራፋን ቁጥር ሁለትና ሦስት ላይ አንድ የተከሰተ ታሪክ አለ። እግዚአብሔር ሰይጣንን ሲቀጣው በሰፍጥረት ምዕራፍ አንድ ቁጥር አንድ እና ሁለት መካከል ነው። ሴጣን የወደቀው ፍትሐዊ ጀጅመንት የሆነበት እግዚአብሔር አውሬው ላይ የፈረደበት የመላእክት ሲሶ መለኮት ላይ ኩዴታ ለማድረግ ስላሰቡ በነበራቸው ፓርላማ ግንኙነት መካከል የታሰበው ሀሳብ ሳይፈጸም ሲሶ ከዋናው አለቃ ጋር ወድቋል። ሲወድቁ ብዙ ብሉፕሪንት ነው ይዘው የወደቁት፣ አካሄድ፣ ኪንግደም ኦርደር ፕሮቶኮል፣ ብዙ ነገር ነው ይዘው የወደቁት። ስለዚህ ሲወድቁ በዛ በወደቁበት ምድር ዲፎርም ሆናለች፣ ተበላሽታለች። ምድር ውስጡ ዘር አለ ማምረት የሚችል መውጣት የሚችል እጅግ አስገራሚ አይተናቸው ማንጨርሳቸው ማዕድናት አሉ። በሰይጣን መውደቅ ምክንያት ግን ምድር ወደ መበላሸት ወደ ቅርጸቢስነት ወደ መጥፋትና ወደ ብልሹነት መታለች። በዚህ ወቅት አሁን የሚያስፈልገው ለምድር ተንታኝ አይደለም። ኬዙ ስናየው የቀውሱ መንገድ ዘጠኝ ይመስለኛል የሚል ሳይሆን ቀውሱን የሚፈውስ ፐርሰን ያስፈልግ፣ ምድርን ወደነበረችበት መመለስ፣ ከዛ ደግሞ ያልተመለሱ ክልሎችን የሚያስመልስ ሰው መፈጠር አለበት። ስለዚህ የመጀመሪያው የመንፈስ ቅዱስ ስራ በባህር ላይ ወይም በውሃ ላይ ምን ብሎ ነበረ? ሰፎ ነበረ። የሂብሩ ቃል ሄዳችሁ ስታነቡት በሶስት ኃይለኛ ቃል ነው የሚገልጸው። እንግሊዝኛው ምናልባት ትንሽ ስለሚገልጽልኝ የመጀመሪያው መንፈስ ቅዱስ በ ውሃ ላይ ሰፎ ነበር የሚለውን ቃል በቃል ዶሮ እንቁላልን ለስንት ቀን ትታቀፋል ለ21 ቀን እንቁላሉን ወስዳ ስምንትም ይሆን አስር በጠዋትና በማታ ሙቀት ታካፍለዋል በውስጧ በኔቸር የተሰጣትን ሂት ላይፍ የዶሮን ህይወት ታካፍለዋል ልክ 21ኛው ቀን ላይ የሚገራርሙ ፍጥረት ያላቸው የሚንቀሳቀሱ ድምፅ ያላቸው ጫጩቶች ፈለፈላል። ይሄንን የሚገልጽልን መንፈስ ቅዱስ በውሃ ላይ ሰፎ ነበር የሚለውን ሊትራሊ ቃል በቃል ዶሮ ጫጩቶችን እንቁላል እንደምትከብ ምድርን ውስጡ ከቶ፣ ውስጡ ደብቆ የሚያካፍለው ዞዊ የሚባል ህይወት አለ። ዲቫይን ላይፍ የሞተን የሚያነሳ የጠፋን የሚያመጣ የተበላሸን የሚያስተካክል መጥፎ ከለር ያለውን ከለር የሚሰጥ። በዛ ቅጽበት መንፈስ ቅዱስ ምድርን ወደ ዘር ወደ መራባት ወደ መባዛት እያመጣት ነበር። የመጀመሪያው እንቁላልን እንደምትታቀፍ ሴት ሆሊ ስፒሪት ምድርን እያስዋባት ነው። ሁለተኛው ሼክ የሚል ትርጉም አለ። ሼክ ምንድን ነው? መነቅነቅ ማለት ነው። ሆሊ ስፒሪት ገና ከዚህ ፍጥረት ምድርን እየወዘወዘ ነው። አንድ ሰው አይታችሁ ኖ በሶ ሲበጠብጥ ስኳሩን ምን እያለ ነው? እያቀላቀለ ነው። ሆሊ ስፒሪት መጥቶ የተበላሸውን ምድር ሼክ ያደርገዋል። ምን እየሰራህ ነው ብላችሁ ብትጠይቁት የተበላሸውን እያስተካከል የጠፋው መልክ እያመጣው ዲስኦርደር የሆነውን ኦርደር እየሰጠው ዲፎርም የሆነውን ፎርም እየሰጠው ነው ይላቸዋል። ሆሊ ስፒሪት ጨዋ ነው። ሆሊ ስፒሪት ዘ ሞስት ሃንድ ሰም። እሱ የገባበት ትዳር፣ እሱ የገባበት አገር፣ እሱ የገባበት ፖለቲካ፣ እሱ የገባበት ሊደርሽፕ፣ እሱ የገባበት ህይወት፣ እመኑኝ ከመዋብ ውጭ ሌላ አማራጭ የለውም። ይሄ ብቻ አይደለም፣ ፍላተር የሚል ትርጉም አለ። ፍላተር የሚለው እንግሊዝኛው ትርጉም ወፎች ሲበሩ ያላቸው ክንፍ ምንድን ነው? ይገበገባል። ሆሊ ስፒሪት መጥቶ ምድርን እንየናጣት ነው፣ እያርገበገባት ነው። አልቲሜት ጎሉ ምንድን ነው ሲባል ይሄ የምናየው ዛፍ ይሄ የምንበላው ማንጎ የሚጣፍጡ ፍሩቶች ወይኖች ከመንፈስ ቅዱስ ሼክ ማድረግ በኋላ ከመንፈስ ቅዱስ ፍላተሪንግ በኋላ የሚመጡ ናቸው። በመንፈስ ቅዱስ ሼክ ማድረግ የዘፍጥረቱን መጽሐፍ በደንብ የሚያጸናልን ኢዮብ፣ መጽሐፈ ኢዮብ፣ ኢየሱስ ክርስቶስ ጌታ ነው። ምዕራፍ 26 ቁጥር 13 ላይ በመንፈሱ ሰማያት ውበትን አገኙ እጁም በራሪቱ ንባብ ወጋች። ዘፍጥረት ምዕራፍ አንድ ላይ መንፈስ ቅዱስ የፍጥረቱ ባለቤት ነው። የፍጥረት ቅርጽ ሰጪ ነው። የምናያቸው ነገሮች በሙሉ አስጀማሪ ነው። የሁሉ ነገር ቢግነር ነው። ከስላሴ አካል አንዱ ስናነሳ ስንማረው ስለ ተራ ነገር አለ የምንማረው፣ ሁሉም ውብ ያደረገ የምናየው ሰማይ ቀና ስትል ኮከብ አለው ጨረቃ አለው ያላየ ነው። ሌላ ሰማይ አለ። የተዋበው በዚህ መንፈስ ነው። መንፈስ ቅዱስ ሲመጣ ውበት ይመጣል። መንፈስ ቅዱስ ሲመጣ እመኑኝ፣ ማንም ሰው የእናንተን ቤት ማበላሸት አይችልም። ስማችሁ በየመስሪያ ቤት አይበላሽ። ለንግግር ፍሌብር የሚሰጠው ሆሊ ስፒሪት ነው። የዛሬ 1 ኦልሞስት ረ 20 ዓመት በጣም ኦራተር መሆን ፈልግ ነበር። የማልገዛው መጽሐፍ የለ፣ ሁሌ ነው ማነሳላችሁ፣ የማላነበው መጽሐፍ የለም። ቤት የመታችሁ ምንድን ነው? አጀንዳ በንግግር የሆነ ነገር መፍጠር ይሄ ዓለም ኦራተር የሚወድ መስሎኝ፣ ለካ መንፈስ ቅዱስ ምላስ ላይ ካላረፈ የፈለክ ኦራተር ብትሆን እንጨት እንጨት ነው የሚለው። አሳ አጥማጁ ቴዎሎጂ የለው አርኪዮሎጂ የለው ምኖሎጂ የለው ሰው ያላወቀው ጴጥሮስ ቆሞ፣ እናንተ የሰቀላችሁት ሞቶ የተነሳው ገና ሲናገር ሶስት ሺህ ሰው። ሆሊ ስፒሪት የምናየውን ነገር በሙሉ የማስጀመር የማስቀጠል ማንነት ነው ያለው። ሁለተኛ መዝሙረ ዳዊት ምዕራፍ መቶ ሰላሳ ዘጠኝ ላይ ሁለተኛ ነጥብ ያዙልኝ። ስለ መንፈስ ቅዱስ በአማኝ ውስጥ ከሚሰራው በፊት ማወቅ ያለብን ሁለተኛው ነጥብ አይ ቲንክ በሴንቹዋሪ ደረጃ ቤተክርስቲያን በሆነ ነገር ፎርሻለች ብያምናለሁ። እናንተም እናንተ ቤት ስራ ስሩ፣ ሪሰርች አሩ ሆሊ ስፒሪት የሚል ርዕስ እናነሳ። ሁሉም ሰው በኩል ደረጃ አይምሯችን ለሚመጣው ፕሮፌሲ፣ ዴሊቨራንስ፣ መንቀጥቀጥ፣ ህልም፣ ከዛ የእውቀት ቃል። ሆሊ ስፒሪት ስንል ጊፍት ነው የሚመጣልን። ገና ርሶ ስለ መንፈስ እንማራለን ሲባል፣ የሞተ ስለማስነሳት፣ እውር ስለማብራት፣ ሽባ ስለመተርተር፣ ስጦታው የሆሊ ስፒሪትን ቦታ ተክቶ፣ ጊፍቶቹ መንፈስ ቅዱስን ቦታ አሳጥተውት ስፍራ ይዘዋል። ከመንፈስ ቅዱስ በላይ ፈውስ ይወደዳል እኛ ሀገር ላይ ከፐርሰኑ በላይ ዴሊቨራንስ ይወደዳል እኛ ሀገር ላይ። ነፃ አውጪውን አይፈልጉትም፣ ነፃ መውጣት ይፈልጋሉ። መለኮትን አይወዱትም፣ ትንቢት መተንበይ ይፈልጋሉ፣ ስም መጥራት ይፈልጋሉ። ስለዚህ በሴንቹሪ ደረጃ፣ በክፍለ ዘመን ቤተክርስቲያን ወዴት እየመጣች ነው? መንፈስ ቅዱስን አንፈልገውም። ሙታን ይነሳ፣ እውር ይብራ፣ ኦቨርፍሎ ይሁን፣ ቲቺንግ ይለቀቅ ነው የምንለው። ስለ መንፈስ ቅዱስ መማር፣ ስለ መንፈስ ቅዱስ ማወቅና መሰልጠን ስለ ጸጋ ስጦታ ሳይሆን ስለ ራሱ ስለ እግዚአብሔር ማጥናት ነው። ዳዊት እንዲህ አለ ከመንፈስ ወዴት አየ ሲኦል ብሄዳለ ሰማይ ብሄዳለ ጥልቅ ብሄዳለ ኦምኒፖተንት ነህ አንተ። ኦምኒፖተንት ማለት በሁሉ ቦታ ይገኛል፣ ሁሉን ያውቃል፣ ሁሉን ይችላል፣ ለዘላለም ኃያል ነው። ስለዚህ አሁን ጸጋ ስጦታ ይጠቅመናል፣ መናፍስ ማውጣት ይጠቅመናል፣ ፕሮፌሲ ለቤተ ክርስቲያን ይጠቅመናል። ከስጦታው በላይ ግን ከዛሬ ማታ ጀምሮ እዚህ ቤት ምንወደው እሚርበን ፐርሰኑ ነው። መንፈስ ቅዱስ የጉባኤ ድምቀት ነው። መንፈስ ቅዱስ ናፍቆታችን ነው። እዚህ ቤት ያመጣኝ ሌላ ነገር አይደለም። ስብከት ባይኖር ኢየሱስ ይፈለጋል። ትምህርት ባይኖር መንፈሱ ይፈለጋል። እስቲ ጠይቋቸው አገልጋዮችን፣ እኔንም ቻሌንጅ አድርጉኝ። ምንድን ነው ደስ የሚል በእምነት መስበክ፣ መጸላይ፣ መተንበይ፣ አጋንንት ማውጣት? እንደዚህ አርጌ ይመጣል። እንደዚህ አርጌ ፎርሙላዋ ውበቷ ለሊስ ጸልይ፣ ሰማይ ተከፈተ፣ ሰንሰለት ተዘረጋ፣ ከዛስ በሰንሰለት ወጣው፣ እግርህ አልሸለከም። ሰው ሁሉ የሚለው ምንድን ነው? ይሄ አይነት አይነት ነገሩን የሚወደደው፣ ምንም ነገር አይኑር ጉባኤያችን ላይ መንፈስ ቅዱስ ብቻ ይፈለጋል። ኢየሱስ እኔ ብሄድ ይሻላቸዋል እሱ ይመጣል አለ። ከኔ ካለኝ ወስዶ ይነግራቸዋል። እሱ ሲመጣ ወደ እውነት ይመራቸዋል። እሱ ሲመጣ ይጠብቃቸዋል። እሱ ሲመጣ ሞገስ ይሆናቸዋል። እሱ ያሳድጋል። ጳራቅሊጦስ አንድ ጊዜ እንደ ጴጥሮስ እጅ የጫኑ መናፍስ ሲወጣ የጠንቋይ ከዛ የሆነ ነገር ሲሉ የሆነ ነገር አይቷል መሰለኝ እኛ እንደምንሉ እዚህ ጋር ሲነካው ምላስ ወጥቷል። ከዛ ብር አመጣና እናንተ ላይ ያለውን ጊፍት እባካችሁ ሊቀቁብኝ እለቅባችኋለሁ። የእግዚአብሔርን ስጦታ ያን የከበረው አገልግሎት በገንዘብ ፈልገዋልና አንተ አመፅ ያመፅች ለዘላለም ጠንቅር ብለቅር። አሁን ያለንበት ዘመን ከመንፈስ ቅዱስ በላይ በጣም ቦታ የምንሰጣቸው ነገሮች አሉ። ቸርች ላሉን ፕሮግራም ቦታ አለን። አሁን ኦስሎ በቅርቡ አምስት ቸርች ነው የተሸጠው። ነግሬያችኋለሁ። አምስት ካቴድራል እንዲህ አይነት ህንፃ። እኔ ይሄ ህንፃ ከአስር ዓመት በኋላ ያሳስበኛል። መንፈስ ከሌለው መሸጠው አይቀሪ። ህንፃ መገንባታችን ደስ ቢልም መንፈስ ከሌለው ግን አንዱ መቶ ሚሊዮን ይሸጠዋል። መንግስት ምናልባት አይምሮን ሴጣን ዞር ካደረገ ውጡ ለእናንተ ቆርቆሮ ሰጣለሁ። አስር ሚሊዮን፣ አርባ ሚሊዮን ከዛም መቶ ሚሊዮን። ነጮቹ ሽጠው ሽጠው ለጭፈራ ሄደዋል። ለምን ሲባል ሆሊ ስፒሪትን ገፉ። እዚህ ምንም ይጥፋ ምንም አይኖር መንፈሱ ግን ይኖር ዳዊት ለዚህ ነው ቅዱስ መንፈስን ከኔ አትውሰዳለ እኔ ልመርቃችሁ መንፈስ አይራቃችሁ መንፈስ ከጓዳችሁ አይጥፋ መንፈስ ከትዳራችሁ አይጥፋ መንፈስ ከአገልግሎታችሁ አይጥፋ መንፈስ ከጸሎታችሁ አይጥፋ ያ ሆሊ ስፒሪት የጓዳችሁ ድምቀት ይሆንላችሁ ተንበርክካችሁ ያጸልያቸው ሌሊት ይቀስቀሳቸው አባ አባ ያስብላቸው ያ የክብር መንፈስ ይምጣላቸው አባት ብለን ምንጮበት የልጅነት መንፈስ ይለቀቅልን እግዚአብሔር መንፈሱን ያምጣ የመጀመሪያው ክርስትና ቴዎሎጂ የለም፣ እውቀት የለም፣ አውድ የለም፣ ግሪክ ፕራይስት የለም። መንፈስ ነበራቸው። ነፋዘርን ክርስትና ጠይቋቸው ሌሊቱ ሙሉም ምን የሚያጸልያችሁ ሲባል፣ ምንም እውቀት የለም። ይሄ ጄኔሬሽን ያነባል፣ ያነበንባል፣ ይተረትርልሃል፣ በፈለግከው ያመጣል፣ ስፒሪት ዜሮ። ሁሉም ይቅር፣ መንፈስ ይምጣ። መንፈስ ቅዱስን ማጥናት እግዚአብሔር ማጥናት መንፈስ ቅዱስ ከሥላሴ ከመለኮት የተለየ አይደለም። ከእግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር ዋን ፐርሰን ዋን ጋድ ስሪ ፐርሰን ሶስት አካል በአንድ መለኮት። ሆል ስፒሪትን ስነካ ክርስቶስ እነክታል። በነገራችን ስሙኝ ጥሩ ምሳሌ ነው። አሁን የምናየው ይሄ ብርሃን ሄዳችሁ ቼክ ብታደርጉ ጀኔሬተር ወይ ደግሞ አለ ቆቃ ቆቃ፣ መነሻ ዋና ፓውሩ እንደ አብ ነው። መምጫው ክራይስት ነው። እዚህ የምታየው ሆል ስፒሪት ነው። ይሄን ብርሃን ስታይ አየው ስትል አብን ትነካለ። የነካኸው መንፈስ ነው፣ ግን የሚነካ አብ ነው። ፍሌቨር የሚሰጥን ያሁን ገባኝ። ይመቀል መስሎ የነበረ አሁን አያስኬድም። ምንም አይነት ቴክኒክ ቸርች ላይ እንደማይሰራ አሁን አምኛለሁ። እጅ ሰጠው። ሆሊ ስፒሪት ብቻ በዚህ ብትል ክብር የለም። ቆይ ተተክለናልን? አይመጣም። ቆይ እስቲ ዝም እንበላልን? ዱዳው እንቀር? እንለፍልፋልን? ደረቅ አፋችን። አሁን የሚያስፈልግም በቃ ራእይ ምዕራፍ 22 ቁጥር 17 መንፈሱና ሙሽራይቱ ና ይላሉ። መንፈሱና ማ ሙሽራይቱ ምን ካም ወይም ና ይላሉ የዘፍጥረት መግቢያ የመጀመሪያው የቶራ መጽሐፍ መግቢያ ቢግኒንግ ሆሊ ስፒሪት ነበር የመጽሐፉ መዝጊያ የራእይ መቆለፊያ መንፈስ ቅዱስ ነው መጽሐፉ ሲጀምርም በመንፈስ ነው ሲጨርስም በመንፈስ ነው ሙሽራይቱና መንፈሱ ምን ይላሉ ና ማን ይምጣ ሙሽራው ማራናታ በክብር ይመጣል በደመና

ይመጣል። ኢየሱስ መንፈስ ቅዱስ ከመጣ ከሰራ ጉባኤያችን ላይ የሚጨምርብን የኢየሱስ ፍቅር ነው። ቁርጣችሁን ወቁ። ምድር ላይ እናንተን የሚወድ የለም። ፔሬድ እዚህ ያለነው እንኳን የተዋደድ ነው፣ ክርስቶስን ስለተገባባን ወደ ክልላችን እስክንሄድ ድረስ። ሆሊ ስፒሪት ይመጣል። ገቨርነር ነው እሱ፣ ገቨርመንት ነው እሱ። ሙሽራ ሆነ እናቃለን። አግብተን ሙሽሪት ቬሎ ለብሳ በር በር የምታየው ኮንዶሚኒየም፣ መኪና፣ ገንዘብ ወይስ ምድ ነው የሚፈለገችው? እርግጠኛ ናቸው ጊዜዬ ሜርሲን ስታገባ ሜርሲ በር በር የምታየው ማንን ነው ሙሽራው ይመጣል ነው በመሀል የሆነ ሰው አምጥቶ ለየት ያለ ብር አርባ ሚሊዮን ሰጦች ዞር በልልኝ ሙሽራው የታል ነው የምትለው ሙሽሪት የሙሽሪት ናፍቆት ሙሽራ ነው የሙሽሪት ፎከስ ሙሽራ ነው ሃሌሉያ እማማና አባባሉ ምን ሆነሻል? ፈዘዝበ እንዲ ጠጪ እንጂ ቃሪቦ ኖ ተዉት። ማሚ አሁን ልወጣኑ ከዚህ ቤት ይመጣል። የታል አይመጣም እንዴ መንገድ ተዘግቶ ነው? ሙሽሪት የምትፈልገው ገንዘብ አይደለም፣ ቸርች የምትፈልገው ዝና አይደለም ቸርችን፣ ውይሽ የምታደርገው ግሎሪ አይደለም ቸርች፣ የምትናፍቀው ሙሽራው ነው። ቴሪዛ ናዘር አንድ ስም አፍሲኒ እየመጣ ነው ያለው። ኢየሱስ እሱ ጉዞ ጀምረዋል አለኝ። የሚናፍቀን ሙሽራው ነው። መንፈስ ቅዱስ ይሄን እጨምራለሁ አለኝ። ሙሽራው በክብር ይመጣል። አጨብጨባቸው ተቀበሉት ሙሽራው በክብር ጉባኤ። የጸሎት ሰው ማንም ማድረግ አትችሉም። በትምህርት ሰው የጸሎት ሰው ጸባኛ አይሆንም። ሆሊ ስፒሪት ሲመጣ ምን እንደሚያደርግ ታውቃለህ? ምንም ቀልብህ ሁሉ ይጠፋል። በቃ ሁሉ ነገር ወደዛ ነው የሚሄደው። እዚህ ጋር ሰው የተገዳደለ ችግር አታወራም። ይመጣል። የመጽሐፉ መጀመሪያ ሆሊ ስፒሪት ከሆነ ራእይ መዝጋ። ሆሊ ስፒሪት ከሆነ ምን እናርግ? እንዴት የምንቀላቀለው? እንዴት ጥበብ እንጠቀም? እንዴት ጭንቅላት እንጠቀም? እንዴት ቸርች ላይ ማይንድ ትጠቀማለህ ማይንድ ራሱ በስፒሪት መቃኘት አለበት። ሲስተም እንዴት ይሰራል? ቸርች አይሰራም እኮ ቴክኒክ አይሰራም። ቤተ ክርስቲያን ያላት ሀብት ሆሊ ስፒሪት ነው። ይመጣል ኢየሱስ